ግን አንድ ሰው ከኢስላም ወጣ ሲባል ግንም በጣም ታዋቂ የነበረ የሚባል ሰው ሰምታችኋል አልሰማችሁም። እኔ ግን ከመስማት ማለፍ አይቻለሁ። ለዛውም አርባ ዓመት ከትላንትና ወዲያ ኢንተርኔት ውስጥ ዩቲዩብ ላይ ገብቼ ስመለከት አርባ ዓመት ሙሉ እስልምናን የተማረ በፓኪስታን፣ በአፍጋኒስታን፣ በየመን፣ በሳዑዲ አረቢያ እስልምናን ሲማር የነበረው ሰውዬ መጨረሻ ላይ ሀቅ ተገለጸለትና ኦርቶዶክስ ሆኖ ጥምቀት ተነሳ። ማን ይባላል? ዶክተር ረመዳን ሀጂ ሙስጠፋ ናስር ተብሎ ይጠራል። ዩቲዩብ ላይ ማን የአንዋር መስጊድ ከሀጅ ዙል መካ ጎን ምክትል ኢማም ሆኖ ሲያሰግዱ የነበሩት አለይህ ረህመቱላህ ረህመተን ዋሲዓ የእሳቸው ልጅ ነኝ እያለ ቆሞ ይናገራል። ረመዳን ሙስጠፋ ሀጂ ናስር ተብዬ ይጠራለሁ ይላል። እዛው ዩቲዩብ ላይ ሲናገር ውጭ ሀገር እስልምናን አርባ ዓመት ተምሬ ያለው አለ። የተለያዩ ሀገሮች ብዙ ዓመት አገልግሏል። ኢማጅን እንግዲህ አስቡት ወደ አርባ አምስት ወደ አምሳ ይሆናል አጠቃላይ። ከዛ ተገልጾለት ወደ ኦርቶዶክስ እምነት እንደተቀየረ ቆሞ ይናገራል። ወላሂ ነው እምላችሁ ፊቱን ስታዩት ግን ከሀያ አምስት ዓመት አይበልጥም። ሰው እንኳን ትንሽ ሲዋሽ አይጠነቀቅም። እንዲህ የሆነ ቦታ እያዛለሁ አይልም። እዛ ላይ ወላሂ ሲመሰክር ሰማሁት እስከ መጨረሻው እናም ወደ ኦርቶዶክስ እምነት እንድመጣ ያደረገኝ አለ። ምክንያቱን ሲናገር ዩቱብ ላይ ትልቁ ቁርአንን ሳውዲ አረቢያ በተማርኩበት ኮሌጆች ውስጥ አስራ ሰባት ቅንፎችን ማግኘቴ ነው አለ። ቁርአን ውስጥ ቅንፍ አለ እንዲ። ወላ ህዝቡ የዋህ ነው። በቃ እልል ይላሉ፣ አሜን ይላሉ። የሚያውቁት ነገር የለም።

አለ ሁም አን ሰላቲህም ሳሁን አለዚነ ሁም ዩራዑን ወየምነዑነ ልማዑን። ይላ ለ ትርጓሜውም ወየውላቸው ለሚሰዱት ለነዚያ ሰላት እየሰገዱ የሰውን ደም ለሚያፈሱ ለሆኑ ሰዎች ወየውላቸው፣ ለነዚያ አሸባሪዎች። ከዛም በኋላ ዩራኡን የምትባል ጀሃነም ውስጥ ገቢ ለሆኑ ሰዎች ይላ። ሰግጀ ሰግጄ ሰግጄ ለምንድን ነው? ነገሩ ኢብሊስ ከዚህ በፊት እኮ ቀልዷታል። እችን ቀልድ ኢብሊስ ባይቀድሞ ኖሮ እኛም እንስቅለት ነበር። ግን አንድ አቢድ ዒባዳ ሲያደርግ ኢብሊስ አጠገቡ መጥቶ ሰላምታ ከሰጠው በኋላ አቢዱ ይጠይቀዋል። ከኔ ጋር ናችሁ ወይስ ላቁመው? እናም ምን ብሎ ይጠይቀዋል፣ ቁርአን ቀርተሃል ወይ አለው ኢብሊስን ማለት ነው። ኢብሊስ ሲመልስ፣ ወከይፈላ ወሁወ ኪታቡላሂ አዘወጀል

ከዛ ጠየቀው። አቢዱ ይሄን ነው ወይ የቀራው? ሲለው አዎ የገራልኝ ይህን ነው። ላ ዩከልፍ አላሁ ነፍሰን ኢላ ውስዐሃ፣ አላህ ነፍስን ከችሎ ተዋበላይ አያስገድዳትም አለው። የቁርአኑን መልእክት የተወሰነውን ሀሳብ በመቁረጥ መልእክት ሲያዛባ ሲሞክራያችሁት ያ አዩሃ ለዚነ አመኑ ላ ተቅረቡ ሰላት ሰላት ወታት አትምጡ ይላል፣ ላመኑ ሰዎች አላህ ለምንድን ነው ታዲያ የምትመጣው? ግን በምን አይነት ሁኔታ ላይ ነው መምጣት የሌለባቸው ለሚለው ቀጥሎ ነበረ የሚናገረው፣ ያ አይፈለግም። እዚ ጋም ፈወይሉል ሙሰሊን ወየውላቸው ለሰጋጆች ወይል የሚባል ጀሃነም ተዘጋጀላቸው ሲል አላህ፣ ምን አይነት ሰጋጆችን ነው መጥቀስ የፈለገው? ረመዳን ሲመጣ የረመዳን አምላክ ሆነው በረመዳን ብቻ ለሚዱት ወይስ በሳምንት ጁምዓ አለበዛም፣ አንድን ሰላት ከሌላ ሰላት ያለ ኡዝር ማለት ነው እያቀላቀሉ ቀዳ እያሉ የሚሰግዱትን ነው? ወይስ ሰላት ውስጥም ገብተው ቀልባቸው የዘነጉ ሰዎች? ቀጥሎ ያለው አንቀጽ ይሄንን ሁሉ ማብራራት ይችል ነበር፣ ግን አይፈለግም ከተቆረጠ። ዋናው የሚፈለገው መልእክት ያ ነውና ዛሬም ይኸው ይሄ ረመዳን ሐጅ ሙስጠፋ ናስር እባላለሁ ያለው ሰው ሰው ኮ ሲዋሽ ትንሽ አይጠነቅቅም እንዴ? እውነት ለማስመሰል እኮ የተወሰነ ሙከራ ያደርጋል፣ የተወሰነ ነገር ይጠራል። እድሜው ሃያ አምስት ሆኖ አርባ ዓመት እስልምናን ተምራለሁ ይላል። ወይስ ቀል ነው? ለመቀለድም ከሆነ በዚህ መልክም በዚህም ተቀድመዋል ነው የምንላቸው። አልቻሉበትም፣ ድሮም ተቀድመዋል።